ምን ያደርግልኛል? በየሆቴሉ ሆቴሉ ዞርኩ አልዞርኩ ያው ነው ላይፍ፣ ምንም በኋላ የማዋጣኝን ለምቼ ደግሞ እኔናት እኔ እኔ መጨናነቅ ወዳሉ በላይፍ ይቅርታ አድርጉልኝ። እኔ ምቾት አይመቸኝም። የሆነ እንትን ሳንቲም ራሱ እንደዚህ ካርቡን ሰጥቶኝ ማለት ነው ሙሉ ለሙሉ ይሆናለ እንደፈለግ ሻዎች ወንድ አልፈልግም። መጥኖ ይስጠኝ። ከዛ እንዴት እንዴት እንደማደርግ ማለት ነው አስቤ አውጥቼ። አልፈልግም አልፈልግም ጌታን አልፈልግም። የሆነ ምንም በቃ ሀሳብ ምናምን የሌለበት በቃ ስንብለሽ ዘርክፋርጎ ምናምን የሆነ ነገር አይምሮ ስ ማለት ነው እንትን ምን ችግር አለው ምናምን ብዬ መኖር አልፈልግም እንደዛ አልፈልግም። ለምን አልወለድሽም ነበር? አልወለድኩም እንዴ፣ ያ አልወለድኩም፣ ከሱ ጋር ከዚያ በኋላ ወለድኩኝ። ወልጄ መቻረፍኩኝ። ታሪኬ ጣም ካል ወለድኩኝ። ከዛ ሳስበው የኔ ጌታ ቅምጥ ነበርኩኝ። ቅምጥ ታውቃለህ? ቅምጥ ነበርኩና የሀብታም ቅምጥ ማለት ነው። ካርድ ተሰጠኝ፣ ቪዛ ካርድ ቪዛ ካርድ ነው የምትሉት፣ ጎልድ ካርድ በቃ ዓለም ላይ ማውጣት እችላለሁ፣ አወጣለሁ፣ የፈለግኩትን እገዛለሁ፣ ቤትም አዛለሁ፣ ምንላለሁ። ግን ጨነቀን ጨነቀን ጨነቀን፣ ተጨነኩኝ። እኔ ምንድነኝ ማለት ጀምራለ ማለት ካርድ አለ ከዛ አለ ምን እላለሁ ምናምን ምናምን፣ ግን ለቤተሰብ ምናምን ማድረግ አልችልም። ያለ ያው ካርዱ የኔ ንብረት መስሎ አልተሰማኝም። የኔ የሰው የሰው መሰለ። ከዛ በቃ የአንቺ ነው እራሱ ተብዬ ማለት ነው ቤቱ መኪናው ምናምን የአንቺ ነው በስሜ ምናምን ሳይሆን በሱና በእኔ ስም ነው ነ የእኔ አይደለም የአንተ ነው እለዋለሁ። ደግሞ እንደሆነ አውቃለሁ። ለዚህ የሆነ ምንም አይነት አስተዋጽኦ ያደረግኩ አልመሰለኝም እና ቅምጥ ስለሆንኩኝ ደበረኝ። የሆነ ሰው ቤት ገብቼ የተቀመጥኩ መሰለኝ እና ለዛ ነው እንደዛ ይነሳው አልወድም ያልኩት። አሁን ሰላም ነኝ። ሰጥተን ነው። ሳራ እንደዛ ትወዳለች፣ እኔ ደግሞ አልወደም። እኔ ካርዱን ራሱ እንዲሰጠኝ አልፈልግ፣ ማሰጠኝ ያለሆነ ካርዱን የራሴ። ለምን መደበቅ አይቻልም? በቪዛ ካርድ የምታወጠው ነገር ስልኩ ላይ ይገባለታል። ጅሎች እኮ ነች። ወንድሞቼ አጎቶቼ ጠመዱ። በዛ የተነሳ ወደ የሚደበቀው እውነቴን ነው የምነግርሽ። አንዱ ይመጣና ማለት ነው አንዱ ከአንዱ አጎቴ፣ በጣም የምወደው አጎቴ የተጣሉት ቤት ማስጨረሻ ስጪኝ አለ። አንቺ ከዚህም ከዛ እዚህ ነው እዚህ፣ እንደዛ ይታወቃል። ኢትዮጵያ ብቻ አይረዱሽም። እኔ እስር ቤት ነኝ፣ እኔ እናት፣ አንቺ አሁን ከሱ አንቺ እንደው ገብጋባንሽ፣ መጥፎ ነሽ፣ ምናምን። የአክስቴ ልጆች፣ የአጎቴ ልጆች ለመጥቀም ብዬ ማለት ነው ስራ ከፍቼ እነሱን ቀጥሬ ያምኛለንስለማይጠኔያቃለ። ስትጠይቂ ደግሞ ማለት ነው ብድር ከሆነ ምክንያት ነግረሽ ተቀብለሽ ነው። እንደዛ ብዬ ላጎት የሰጠሁት አራት ሺ ነው አምስት ሺ ዮሮ ልንገርሽ፣ ነው ምን እንዳረገኝ ማለት ነው። ጌታን ብቻ ልመልስ ስራ የለኝም አረ እባክህ እንደው በትንሽ ቢሆን ልመልስ። አሁን አንቺ እንደው መልስልኝ ትያለሽ፣ አላለኝም እሱ ቤቱን ፊኒሺንግ ያስጨርሱበት ከዚም ምክንያት እናንተ አታቁም። ለዚህ የኔ እናት እኔ እንዲ አይነት ጭንቀት ውስጥ አይመጭ። በራሴ በሁለት ሺ ሶስት ሺ ማገኘው ተቀጥሬ አንድ ሺ ምናምንም እሱን ቆጣ ጥቤ ለምፈልገው አድርጌ ሰላሜ ማንንም መሸወድ አልፈልም። አንደኛ ነው ያልሸውድም፣ ሁለት አሁን እኮ እሱ ይመስክርልኛል። ተቀያሸ አሁን እሱ አንገቱን ይሰጥልኛል። እሱ ነው ዋሴ። ባይዘውለ እንደዚ መሸወድ አይቻልም። ኖ ኖ ኖ እሷ መሸወድ የሰው ገንዘብ አትፈልግም ይላል። አንገቱን ነው የሚሰጠው። አሁን እንደው ወርቄ እንደዚህ ትዝታ እንደዚህ ናት ብትዩ፣ ኖ ኖ አትፈልግም ይላል። አንቺ እኮ እንትን አይደለሽም ብሎኛል እኮ ምን እንደሚለ እንደገኝ ፋርመር የኦሮሞ ፋርመር ለምን ነው ብዙ ሴት ነው የሚያውቀው ምንንሽ ነው ሳንሰጣቸው ከኪሳችን ውስጥ የሚወስዱት ምናምን ይላልነት። ያ ቃል ብዙ ይነግርሻል። እና እኔ እንደዚ ይላል ግን ምን ያደርግልኛል? በቃ እኔ ፍሪ ስላልሆንኩ አይምሮ ታመመ። ተጨነኩኝ፣ ተጨነኩኝ አልኳቸው። ጭንቀት ያዘኝ። ከዘመድ ጋር መገናኘት አልቻልኩም። ቋጣሪ ናት፣ እንዲ ናት ሳትበላት የምትሞተው በገንዘብ ነው የምትቀበሩ ይሉኛል። ከዛ ተጨነኩኝ። ፍሪ መሆን አልቻልኩም። ጓደኞቼ ምናምን እንገባበዛለን ምን እንላለን። እነሱ እንገናኝ፣ የት እንገናኝ፣ ምናምን ምን እንደዚህ ምናምን በቃ ሄኖ ላይፍ። ከዛስ እንደዚህ ምናምን እኔ ደግሞ አልወጣም፣ አልወጣም ከቤትም አይመቸኝም። አልወጣም ከመኝታ ቤት አልወጣም። እውነቱን ልንገራቸው ጓደኞቼ በዛ ነው የተለያየ ቅር መጣች እና ምን ትፈልግያለሽ? ከዚህ በላይ ትልቅ ቤት ውስጥ ያኖርሻል፣ እንትና መኪና ልሽ እንደዚህ አለሽ ምናምን ለምን አንቺ ገብተሻ ትኖር ማልኩት፣ አናዳይ ማለት ነው። ምን ትፈልግ ከዚህ በላይ እንደዚህ። እኔ የሚያኖረኝ ሰው ካገኘ ምንም አይመስለኝም። ስለዚህ እናንተ ኖሩ፣ እኔ እናተ አልፈልግም፣ አልፈልግም። ዘው በጸበልግ አሁን አሁን የምታገበኝ ሰውዬ ማለት ነው። ይህን ሰምተሃል።